እስራኤልና ሐማስ በአሜሪካ ለቀረበው የሰላም ስምምነት ሰነድ ተገዢ ነን ቢሉም እርስ በርስ ጸም መፈላለጋቸው ግን እየተደጋገመ ነው። አንዳቸው አንደኛውን ተጠያቂ ማድረግም ይዘዋል። በሌላ በኩል ባለ 20 ነጥቡን የሰላም ሐሳብ ያቀረበችው ሀገር ፕሬዘዳንት ዶናልድ ትራምፕ ስምምነቱ በተፈረመ የቀናት ልዩነት መልሰው ሐማስ ታዛዥ ካልሆነ እናጠፋዋለን ብለው መዛት ጀምረዋል። የእስራኤል ሐማስ የሰላም እቅድ ተፈጻሚ የመሆኑ ነገር አጠራጣሪ ነው የሚሉ ዛሬም ብዙ ናቸው። ሐማስ ሁለት ወታደሮችን ገደለብኝ ያለችው እስራኤል በጋዛ የአየር ጥቃት መፈጸሟ ምንም እንኳን የተኩስ አቁሙ እንደጸና ነው ቢባልም ነገሮች ዳግም መልካቸውን እየቀየሩ ይመስላል የሚል ስጋት እንዲፈጠር አድርጓል። የሃያ የዓለም ሀገራት መሪዎች በሰልፎ ነው ፒስ 2025 የሚል ጽሑፍን ከፊታቸው ገጭ አድርገው ሰላም ወረደ ጦርነቱ ላይመለስ ተሸኘ ብለው የመታሰቢያ ፎቶግራፍ ቢነሱም የጋዛ ሰላም ግን እንዲህ በቀላሉ የሚመጣ አይነት አይመስልም እስራኤል ከ ሰለሞኑ በጋዛ ለወሰደችው እርምጃ በጸባጫሪነት ሐማስን ተጠያቂ ታደርጋለች። የሐማስ መሪዎች ግን በእስራኤል ወታደሮች ላይ እኛ ጥቃት አልፈጸምንም የሚል ነው ምላሻቸው። ከፍተኛ የሐማስ አዛዥ የሆኑት ካሊል አልሃያ እኛ ስምምነቱ ተፈጻሚ እንዲሆን እየሠራን ነው ይላሉ። ከአሜሪካ መንግሥትና ከእስራኤሎቹ መተማመኛ ተሰጥቶናል፣ ጦርነቱ ሙሉ ለሙሉ ተጠናቋል ተብሏል። ከብሔራዊውና እስላማዊ ኃይሉ ጋር ቀሪ ስራዎችን ለማጠናቀቅ መስራታችንን እንቀጥላለን። ይህም የፍልስጤማውያንን ፍላጎት ለማሳካት የሚያስችልን ነው። መጪ ድላችንንና መብታችንን እንድንወስን የሚያደርግ ነው። ኢየሩሳሌምን መቀመጫው የሚያደርግ ነጻ አስተዳደር እስኪመጣ ድረስ ይህ ጥረታችን ይቀጥላል። ከትናንት በስቲያ ሰኞ በእስራኤል ፓርላማ ቀርበው ንግግር ያደረጉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ወታደሮች በሳምንቱ መጨረሻ 169 ቶን ቦምብ በጋዛ መጣላቸውን ተናግረዋል። በዚሁ ጥቃት ከ45 በላይ ፍልስጤማውያን መገደላቸውም ተነግሯል። እስራኤል ከምንጊዜውም በላይ አሁን ጠንካራ ሀገር ነች ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአንድ እጃችን መሳሪያ ይዘን ሌላኛውን እጃችንን ለሰላም እንዘረጋለን ሲሉም ተደምጠዋል። ከተኩስ አቁሞ ስምምነት መፈረም በኋላ ፍልስጤማውያንና እስራኤላውያንን ወደ ግጭት ያስገባው አጋጣሚ ግን ይህ ብቻ ለመሆኑ እየተነገረ ነው። ለብዙ ፍልስጤማውያን የገቢያቸው መሠረት ለዘይት ምርት ለሳሙና መስሪያና ለመዋቢያ ምርትነት በግብዓትነት የሚጠቀሙት የወይራ ዛፍ ፍሬን ለመልቀም ይህ ጊዜ ትክክለኛው መሆኑ ይነገራል። ለዚሁ ሥራ የወጡ ፍልስጤማውያን ከእስራኤላውያን ሰፋሪዎች ጋር ግጭት ውስጥ መግባታቸውም የተነገረ ነው። አንደኛው ፍልስጤማዊ አባት የሆነውን ያስረዳሉ። እኛ የቱርሙሳያ ነዋሪዎች ነን። የመጣነው የወይራ ዛፍ ፍሬ ለመልቀም ነው። ከምስራቃዊው የከተማዋ ክፍል ጠዋት አንድ ሰዓት አካባቢ መልቀም ጀምረን ነበር። ከአንድ ሰዓት በኋላ ወደ ሁለት መቶ የሚደርሱ ሰፋሪዎች መጡ። የተወሰኑት መሳሪያ የታጠቁ ናቸው። መተኮስ፣ መኪኖችን ማቃጠል ጀመሩ። ሁለት ሰው ቆስሎብናል። አስለቃሽ ጋዝ መወርወርም ጀምረው ነበር። ራሳችንን መከላከያ ምንም በእጃችን የለም። ይህ የእስራኤል ፖሊሲ ነው፣ የሰፋሪዎቹ አይደለም። ለእኛ በሰፋሪዎቹና በወታደሮቹ መካከል ምንም ልዩነት የለም።

ከዚሁ የእርስ በእርስ ጸብ መፈላለግ ባለፈ ግን ለብዙዎች ለመቀበል ከባድ የሆነባቸው ነጥብ በስምምነቱ መሰረት እውነት ሐማስ ተስማምቶ ትጥቅ ይፈታል፣ በፖለቲካ ስርዓቱ ውስጥም ምንም ድርሻ የሌለው እንዲሆን ይፈቅዳሉ የሚለው ጥያቄ ነው። አንዳንድ የመረጃ ምንጮች በግብፅ ሻርመል ሼክ በተፈረመው ስምምነት ወቅትም ሐማስ በዚህ ሃሳብ ላይ ልዩነት እንዳለው አንስቶ ነበር ብለው እየዘገቡ ነው። በሰላም ስምምነቱ መሰረት ሐማስ አግቶ የወሰዳቸውን በህይወት ያሉና የ ሞቱ እስራኤላውያንን አስክሬን ለማስረከብ መዘግየቱም ለሌላ መደራደሪያነት ሊጠቀምባቸው በማሰብ ያደረገው ነው የሚል ጥርጣሬን ያነሳሉ። እስራኤልም በዚህ ጉዳይ ላይ ያላት ሀሳብ ተመሳሳይ ነው። በተደጋጋሚም ሂደቱ ዘግይቷል ስትል የምትጠይቀውም በዚሁ ምክንያት መሆኑ ይነገራል። በሐማስ በኩል ግን አስክሬን ቆፍሮ አውጥቶ ማስረከብ ጊዜ እንደሚወስድ ይናገራል። በሌላ በኩል ሐማስ ታጋቾችን በመያዝ እስራኤል ጋዛን ለቃ እንድትወጣ በሺዎች የሚቆጠሩ ፍልስጤማውያን እስረኞችንም እንድትፈታ ማድረጉን እንደ ትልቅ ስኬትና ድል እንደሚቆጥረውም የሚዘግቡ አሉ። እስራኤል አንድም ዜጋዋ በሐማስ እጅ ቢገባ ለማስለቀቅ የት ድረስ እንደምትሄድ ደጋግሞ አይቶታል ይላሉ። ለዚህም ከ14 ዓመት በፊት በጎርጎሮሳዩ 2011 የሆነውን ያስታውሳሉ። በዚያን ጊዜ ጊላርድ ሻሊት የተባለው የእስራኤል ወታደር በሐማስ እጅ ገብቶ ነበር። እናም እስራኤል አንድ ወታደሯን ከእገታ ለማስለቀቅ በሺዎች የሚቆጠሩ ፍልስጤማውያን እስረኞችን ለመልቀቅ ተስማማች። ይህንን ጠንቅቆ የሚያውቀው ሐማስ በምንም ምክንያት ሁሉንም ታጋቾችና የሞቱትን አስክሬን ለእስራኤል አሳልፎ በመስጠት ብቸኛ መደራደሪያውን አያጣም የሚል ነው ትንታኔው። የሁለቱ ዓመት የእስራኤል ሐማስ ጦርነት ቡድኑን ክፉኛ ዳክሞታል። መሪዎቹ እነ ያያ ሲልቫ ካሌል ማሻልና ኢስማኤል አኒያ ተገድለዋል። አሁንም ግን በጋዛ ትልቁ ኃይል ሆኖ መቀጠሉ እንደማይቀርም ይነገራል። በአሜሪካ በኩል የሰላም ሐሳቡን ባቀረበች ጦርነቱ አብቅቷል ብላ ባወጀች በቀናት ልዩነት በሐማስ መሪዎች ላይ እርምጃ ወስዳለው አጠፋቸዋለው ማለት መጀመሯም የሰላም እቅዱ ተፈጻሚ የመሆኑ ነገር አጠራጣሪ ነው እንዲባል ያደረገው ሌላኛው ነጥብ ሆኗል። ፕሬዝዳንት ትራምፕ የሐማስን መሪዎች ለማስጨረስ ትዕዛዝ መስጠት ብቻ ነው የሚጠበቅብኝ፣ ፀባያቸውን ቢያሳምሩ ይሻላል ሲሉ ተደምጠዋል። በቀጥታ እኛ መግባት አይጠበቅብንም። ምክንያቱም በዚህ ስምምነት ላይ ብዙ ሀገሮች ፈርመዋል። እኔ ባየሁት 59 ሀገሮችና ሌሎችም። ከአራት ወር በፊት እነዚህ ሀገሮች እርስ በርስ አይዋደዱም ነበር። አሁን ሁሉም በአንድ ተሰልፈዋል። አንዳንድ ሀገሮች ሐማስ ሰዎችን ሲገድል ይደውሉልኝና ገብተን ነገሩን ማረጋጋት እንፈልጋለን ይሉኛል። ከዛ በተጨማሪ እኔ ከጠየቅኩኝ እስራኤል በሁለት ደቂቃ መግባት ትችላለች። አስፈላጊ ከሆነ ነግራቸዋለሁ፣ ግቡና አስተካክሉ እላቸዋለሁ። እስካሁን ግን አላልኩም። ትንሽ ዕድል መስጠት ያስፈልጋል። እነሱ አመፀኞች ናቸው። ትንሽ ይረጋጋሉ ብለን እናስባለን። አሁን ከጀርባ ምንም ድጋፍ የላቸውም። ኢራን የለችም፣ ማንም የላቸውም። ካልሆነ ይወገዳሉ። ይህ ሁሉ ተደማምሮ ባለ 20 ነጥቡ የትራምፕ የሰላም እቅድ በታሰበው መሰረት ተግባራዊ የመሆኑ ነገር ሲበዛ አጠራጣሪ ነው የሚለው ሐሳብ በብዙዎች ጎልቶ እንዲነሳ አድርጎታል። አልጀዚራ፣ ሲቢኤስ ኒውስ፣ ደ ጋርዲያን፣ ደ ኮንቨርሴሽን እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።